መገንጠል የሚለው ነገር ራሱ ሀሳቡ ኦነግ ወደፊት እንዳይራመዱ ወይ ደግሞ በተባለው ፍጥነት እንዳይመጣ እንቅፋት ነው ብለው በትንተናም ደረጃ የሚናገሩ ሰዎች አሉ፣ የሚጽፉም አሉ። በዚህ ረገድ ያለውን ነገር እናንተ ልትመለከቱ አልቻላችሁም? ያ አይመስለኝም። ሁሉም በጊዜው ትክክል ሊሆን ይችላል። ያን ጊዜ ከኢትዮጵያ ተገንጥለን አዲስ አገር መመስረት አለብን ማለታችን እኔ ትክክል አልነበረም አልልም። ያን ጊዜ በነበረ ሁኔታ አስፈላጊ ነበር። ለምን የኦሮሞ መኖሩ ራሱ ለሌ ባዕድ ብቻ ሳይሆን ለኦሮሞ ራሱ ብዥታ ስለተፈጠረበት ኢትዮጵያ እና ኢትዮጵያዊነት በኦሮሚያ እና በኦሮሞነት ላይ ትልቅ ጥላ ጥለው ስለነበረ ከዚያ ነፃ ማውጣት ከዛ ወጥቶ ራሱን ችሎ እንዲቆም ለማድረግ አስፈላጊ ነበር። ግን ያ ኦነግ ያም በማድረጉ ትክክል ነበር። እዛ ላይ ፀንቶ መቆየቱ ሁለተኝ ምስቴ ስህተቱ እዛ ላይ ነው ብዬ ነው የማምነው። ከሁኔታዎች ጋር መለወጥ ነበር እስከ ዘጠና አንድ ዘጠና ሁለት አስፈላጊ ነበር። ከዘጠና ሁለት በኋላ ግን መቀየር ነበረበት። እኔ የደረስኩበት ድምዳሜ እና ውሳኔ ከአሁኑ ወዲያ በኢትዮጵያ ውስጥ ኦሮሚያ ከታወቀ ኦሮሞነት አስፈላጊን እውቅና ካገኘ መፍትሄውን ማግኘት የማንችልበት ምክንያት የለም የሚል ላይ ደረስኩ። ይሄ እንግዲህ በኦነግ ውስጥ ብዙ ትግል ማካሄድን ነው የጠየቀው፣ ከሃያ ዓመት በላይ በመጨረሻ ሲያቅተን ሌላ ድርጅት አቋቋም። ትግል ላይ በነበራችሁበት ሰዓት በሻቢያም በኩል ግፊት ነበረባችሁ? የመገንጠሉን ነገር ምናልባት የኦነግ ሬዲዮ ላይ ሲናገሩ የሰማው መሰለኝ እና ሻቢያ መገንጠሉን አይደግፍም ነበር የሚል ነገር ነው የተናገሩ መሰለኝ። ከሻቢያዎች ጋር የፖለቲካ ውይይት አታካሂድም፣ የቴክኒካል ውይይት ነው። ምን ያህል ሰራዊት ለማሰልጠን ትፈልጋለ? ምን ያህል ትጥቅ ትፈልጋለ? ይሄን ነው የሚያበዙት ግን የብሄር ትግሉ በኢትዮጵያ ውስጥ መኖሩን መጠናከሩ ነው እንደማይፈልጉ ግልጽ ነው። አንዲት ኢትዮጵያ እንድትኖር እንደሚፈልጉ ያ ግልጽ ነው። እነ ወያኔም ሲጀምሩ የመገንጠል አጀንዳ ይዘው ነበር የተነሱት ያን እንዲቀይሩ